በቀጣይ የበጀት ዓመቱ የመጨረሻ ወራት በልማት መልካም አስተዳደር ና የሰላም ግንባታ ተግባራት ላይ በርብርብ መስራት እንደሚገባ የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። በሚከናወኑ የለውጥ ስራዎች ና የትኩረት አቅጣጫዎች ላይ የክልሉ መንግስት የስራ ኃላፊዎች እየተወያዩ ነው። ተጨማሪውን ከአብዮት ከፋለ እንከታተል። በክልሉ በሚከናወኑ የልማት የመልካም አስተዳደር እና የሰላም ግንባታ ተግባራትእና በቀጣይ የአጭርና መካከለኛ ጊዜ እቅዶች ዙሪያ በሚመክረው የአማራ ክልል የመንግስት የስራ ኃላፊዎች የምክክር መድረክ ርዕሰ መስተዳደር አረጋ ከበደ የክልሉ መንግስት በርካታ የለውጥ ስራዎችን እያከናወነ መሆኑን ገልጸዋል። እንደሚታወቀው በዚህ ዓመት ያቀርናቸው በጣም በርካታ ተግባራት አሉ። ከእነዚህ ተግባራት ውስጥ በአንድ በኩል ለሚቀጥለው ጊዜ የመዘጋጀት በሌላ መንገድ ደግሞ የዚህን ዓመት ተግባር ማከናወን የሚል ነው። በድምሩ ተቋማትን ለሚቀጥለው ጊዜ ማዘጋጀት ነው። አንደኛው የአስፈፃሚ አካላት ሪፎርም ነው። ይሄ አስፈፃሚ አካላት ሪፎርም እንደምታውቁት አስፈፃሚው አካል በሚቀጥሉት 25 ዓመታት የሚመራበት ሮድማ እንደገናም ደግሞ ከ2018 እስከ 2022 በእኛ አቆጣጠር የሚቆይ እቅድ፣ በጣም ሰፋ ያለ ዕቅድ አቅደናል። ይሄ ከዚህ ቀደም ከነበረው የአመራር ሪፎርም በተለየ መንገድ ለምን ሪፎርም እናደርጋለን የሚለውን በሚመልስ መንገድ ምን እንደምንሰራ ተልኳችን ምን እንደሆነ የረዥምና የመካከለኛ ጊዜ ተልኳችንን በደንብ ያመጣርንበት ነው። በፍትህ በጸጥታና በሲቪል ሰርቪስ ዘርፎችም በጥናት ላይ የተመሰረቱ የማሻሻያና የለውጥ ተግባራት እየተከናወኑ መሆኑንም ርዕሰ መስተዳድሩ አብራርተዋል። ሁለተኛው የፍትህ አካላት በድምሩ ወይም ደግሞ የጀስቲስ ሪፎርም የምንለው ነው። ይሄ በተለይ የፍትህ አካላትን የሚያቀናጅ እና የክልላችን የፍትህ ጥማት ሕዝብ የፍትህ ጥማት ለማርካት የሚያስችል ዝግጅት እየተደረገ ነው ያለ። ይህ በተለይ በፍርድ ቤት በፍትህ ቢሮ በፖሊስ በማረሚያ ቤት እነዚህ ተቋማት በጋራ የሚሰሩት ግን ደግሞ የተናጠል ኃላፊነት ያላቸው ስራዎች እየተሰሩ ነው ያለ። ሌላኛው የሴኪሪቲ ሴክተር ሪፎርም ነው። ይህ የጸጥታ አካላትን የሪፎርም ስራ እንደዚሁ ጀምረን እየሰራ ያለን በዋነኛነት ያን አነጣጥረን የሰራነው በፖሊስ ሪፎርም ላይ ነው። በጣም ማቹር ያላደረገ የሲቪል ሰርቪስ ሪፎርም ነው ሌላ የመጨረሻው በትልቅ ትኩረት መምራት ያለብን ብዙ ወደ ከአምስት መቶ ሺህ በላይ ሰራተኛን ወደ ስራ የሚያስገባ ባለሙያውን ወደ ስራ የሚያስገባ የአመራሩ ቁልፍ ደጋፊን ኃይል ወይም ደግሞ ባለ ክህሎት የሆነውን ኃይል ማነቃነቅና ወደ ስራ ማስገባት የሚጠይቅ ስለሆነ ይህንም በተመሳይ በደንብ ማብራራት ያስፈልጋል ማለት ነው። እነዚህ ቅድም የገለጽኳቸው አሁን ምንሰራቸው በውጤታቸው ግን ነገ የሚያገለግሉ ውጤታቸው ነገ የሚታዩ ስራዎች ናቸው ማለት ነው። በቀሪ የበጀት ዓመቱ ወራት አመራሩ እስከ ቀበሌ ድረስ በመዝለቅ ህዝብን ተደራሽ ያደረጉ ተግባራት ላይ ርብርብ ማድረግ እንዳለበትም አሳስበዋል። ስራዎችን የማጠናቀቅ ተግባር የሚከናወንበት ወቅት ከዚህ በበጀት አመቱ ያልሰራናቸው ስራዎች በጣም በከፍተኛ ፍጥነት የምናጠናቀቅበት ብዙዎችን ያከናወንባቸውን ስራዎች ደግሞ በተሟላ መንገድ በጥራትም በፍጥነትም በሚፈልገው መጠንም የምናከናውንበት ጊዜ ነው። በተለይ ደግሞ በተመረጡ ስራዎች ላይ ርብር ማድረግ ይኖርብናል። ከዚህ አኳያ የአመራራችን ስምሪት በመስክም በደስክም ይሆናል ማለት ነው። በልዩ ተልኮ ዞኖችን በመደገፍ ወረዳዎችን በማብቃት እና ቀበሌዎች ላይ እግር ለመትከል ወይም የቀበሌ መዋቅሩን ወደ ተጨባጭ ተግባሩ ስለማስገባት ደግሞ ልዩ ተልኮ ይዛችሁ የምትወጡ አመራሮቻችን አላችሁ። በቀጣይ የሕዝብን ተሳትፎ ያማከሉ የልማት የመልካም አስተዳደር እና የሰላም ግንባታ ተግባራትን በርብርብ መፈጸም የክልሉ መንግስት ትኩረት መሆኑንም ርዕሰ መስተዳድሩ ገልጸዋል።